ጌታ ኢየሱስ ክርስቶስ የተናገረውንና ማቴዎስ የዘገበውን ቃል ስንመለከት በተኩላዎች መካከል እንደሚልከንና ምን መሆን እንደሚገባን ጌታ ኢየሱስ ክርስቶስ ያወራውንና ያስተማረውን ትምህርት ማቴዎስ በቆንጆ ሁኔታ ዘግቦልናል። ጌታ ኢየሱስ እንድንሆን ያስተማረንና የነገረን ሁለት ሐሳብ ነው በዚህ ቦታ። አንደኛ እንደ እባብ ልባሞች እንድንሆን፣ ሁለተኛ ደግሞ እንደ እርግብ የዋሆች እንድንሆን ነው። በዚህ ቦታ ጌታ ኢየሱስ ክርስቶስ የተናገረው ይህ የተናገረው ደግሞ ከሚ ጋር ከተልእኮ ጋር በተገናኘ ስለሆነ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ፣ ይልና እንደ እባብ ልባሞች ሁኑ፣ እንደ እርግብ ደግሞ የዋሆች ሁኑ ይላል። ምን ማለት ነው? ልባሞች ሁኑ ብሎ ሲል ጌታ ኢየሱስ ያለው ልባምነትን ስለ መናገር ሲናገር፣ ደግሞ ምሳሌ አድርጎ የተጠቀመው እባብን ነው። እንደ እባብ ልባሞች ሁኑ ይላል። ከዘፍጥረት ጀምሮ በሁሉም የሰው ልጆች ዘንድ እባብ በሰይጣን የተመሰለ ስለሆነ ብዙዎች የሚጠሉትና የሚጸየፉት በጣም የሚፈሩት እና ቢያገኙት የሚገሉት የሚያሳድዱት ነገር ቢኖር እባብ ነው። በሰው ልጆች የተጠላ አራዊት ወይም ፍጥረት ቢኖር እባብ ነው። ጌታ ኢየሱስ በጣም የሚጠላውን በጣም የሚፈራውንና የማይወደደውን እባብን አስመልክቶ የሰው ልጆች ወይም ደግሞ የእሱን ቃልና መልዕክት ሰምተው ተልዕኮ የሚቀበሉ ደቀ መዛሙርቶቹ ምን አይነት ሰው ሊሆኑ እንደሚገባ ሲናገር እንደ እባብ ልባሞቹኑ አለ። ልባም መሆን ማለት ምን ማለት ነው? ልባም መሆን ማለት ደረትን መንፋት፣ ልባም መሆን ማለት እብሪተኛ መሆን ትቢተኛ መሆን በማንም አልነካም አልደፈርም ብሎ ማለት ነው? ወይስ ምን ማለት ነው? እንደ እባብ ልባሞች ሁኑ ሲል ጌታ ኢየሱስ ምን ለማለት ፈልጎ ነው? በጣም የሚገርመውና የሚደንቀው ደግሞ ጌታ ኢየሱስ ክርስቶስ ዩኒቨርስን የፈጠረው እሱ ስለሆነ፣ ፍጥረታትን በጠቅላላ ያበጀው እሱ ስለሆነ፣ የእያንዳንዱን ፍጥረት ካራክተርና ኔቸር ስለሚያውቅ ለልባምነት ማስተማሪያ አድርጎ ያመጣው እባብን ነው። ጌታ ኢየሱስ በዝርዝር ልባሞች እንደ እባብ ሁኑ ካለ በኋላ ለምን መሰላችሁ? እባብ ማለት እንዲህ ነው፣ እንዲህ ነው፣ እንዲህ ነው አላለም ያንን ጉዳይ ለኛ ነው እንደነገርኳችሁ፣ እባብ ከአራዊቶች ሁሉ በጣም የሚጠላ ፍጥረት ቢሆንም ከአራዊቶች ሁሉ በጣም የሚበዛ ራሱን የሚያበዛ ፍጥረት ቢኖር እባብ ነው። እባብ በየትኛውም ቦታ በየትኛውም ስፍራ የሚኖር መጠላቱ መባዛቱን ያልከለከለው ፍጥረት ነው። በጣም ትጠሉታላችሁ። በጣም በሚገርም ሁኔታ በየትኛውም ቦታና በየትኛውም ስፍራ ይኖራል፣ ኢንክሉዲንግ እናንተ ጓሮ። ጌታ ኢየሱስ ክርስቶስ ልባሞች ሁኑ እንደማ እንደዚህ በጣም ሰው ሁሉ እንደሚጠላው የሰይጣን ምሳሌ እንደሆነው እንደሱ ልባሞች ሁኑ ለምን ስትሉ የመጀመሪያው እባብ የመጀመሪያው በማንም ላይ ጥገኛ አይደለም። ከተወለደበት ቀን ጀምሮ ምግቡንም መኖሪያውንም የሚያሰናደው እሱ። እንደ እባብ ልባም ሆኑ ሲል ደረታችሁ ንፉ ማለቱ ሳይሆን ጥገኛ ትሁኑ ማለት ነው። በተሰሎንቄ ቤተ ክርስቲያን ስራ የማይሰሩ በሰዎች ዘንድ የሚገቡ ከዛስ የሰዎችን እንጀራ የሚበሉ ሰዎች አሉ። ጳውሎስ የማይሰራ እንዳይበላ እንዳላችሁ ታውቃላችሁ ያላችሁ አንድ ጉዳይ ነው። ማንም በሰው ላይ እንዳይከብድ በእጁ ይስራ። እንደ እባብ ልባም ሲባል ተንኮለኛ ሁን ማለት ነው? እንደ እባብ ልባሙን ማለት መሰሪ ሁን ማለት አይደለም። እንደ እባብ ልባሙን ማለት እባብ ከተወለደ ቀን ጀምሮ ጥገኛ አይደለም። ጥገኛ አትሁን ማለት እጅህን ስራ አሰራው፣ ሥራ አስለምደው ማለት ነው። በ40 ዓመት እናት ላይ ጺምን አትላጭ ማለት ነው። በአዲሱ ትርጉም በአርባ 40 ዓመት እናትክ ላይ ጺምን አትላጭ አታፍጥጥ ማለት ነው። አታፍጥጥ፣ ስራ፣ ስራ። ሸክም ሻክም አትሁን፣ ሳትሰራ ሰው በሰራው ጉዳይ እየገባ ለመብላት አትፈልም። ያ በጣም የምትጠሉትና ምትጸየፉት የማትወዱት ደስ ማይላችሁ ስታዩት ውርር ውርር የሚያደርጋችሁ ፍጥረት ጥገኛ አይደለም። ከተወለደ ቀን ጀምሮ የራሱን ምግብና መኖሪያ ራሱ ነው ፕሪፔር የሚያደረገው። እንደ እባም ልባም ሁኑ ሲል ልባም ሁኑ ማለት ሴረኛ ሁኑ ተንኮለኛ ሁኑ ማለት ሳይሆን ጥገኛቱ። የተሰሎንቄ ቤተ ክርስቲያን ችግር ይሄ ነበር። አንዱ አቅላላ በኢየሱስ ስም ምናም ብለው ጌታን ተቀብለው ሰው ቤት ነው የሚገቡት። አሉ ደግሞ ልክ እንደነዚህ እንደ ተሰሎንቄ አይነት አማኝ ጴንጤዎች አሉ፣ ጌታን ተቀብለው ሰው ቤት የሚገቡ ውጡ፣ ከሰው ቤት እባም ጥገኛ እንዳልሆነ ኢየሱስን በማመናችሁና ጴንጤ በመሆናችሁ ደቀ መዝሙር እየተማራችሁ ውሃ ጥምቀት እየተማራችሁ ወይም ደግሞ ፋውንዴሽን እየተማራችሁ አሊያም ወንጌል እየሰበካችሁ ወንጌላዊ ነኝ በሚል ሰበብ ሰው ቤት የገባችሁ ሰዎች ውጡ ይላችኋል የሰራዊት ጌታ እግዚአብሔር። የተሰሎንቄ እኮ ጳውሎስ እኮ እንደዚህ ነው ያለው። እኛ ምሳሌ ተሆንላችሁ ስላልቻልን አይደለም፣ ስልጣን ነበረን ግን እንዳንከብድባችሁ ብለን ድንኳን እየሰፋን ሌሊትና ቀን ሌሊትና ስራ ሳይሰሩ በሰው ጉዳይ እየገቡ የሚበሉ አለ። እንደ እባብ ልባሞቹኑ ማለት ጥገኛቱን ማለት ጥገኛቱን ጥገኛቱን ሁልጊዜ የሰው እጅ አጠብቅ ማለት ነው። ተነስና ስራ ማለት ነው። እባብ የኃይል ስፍራውን ያውቃል። እባብ ፈርስት ኢንቨስትመንቱ ለውስጥ ማንነቱ ነው። እባብ አቅሙ የቱጋ እንደሆነ ያውቃል። ቀድሞ የሚገነባው ከየትኛውን በፊት ናቫራ የሚባል መርዝ ያለበትን ምራቁን ነው። የበላውን ነገር ቀድሞ እንዲያመነጭ የሚሰራው መርዝ ነው። የእባብ ጉልበቱ ስጋው ላይ አይደለም፣ ሰውነቱ ላይ አይደለም። የእባብ ጉልበቱ የእባብ ጉልበቱ ምራቁ ላይ ነው። ይበላል ማለት ቀድሞ ምራቁን ነው ፕሮዲስ የሚያረገው። በኢንተርናል ኢንቨስትመንት ያምናል እባብ። ቀድሞ ዲቨሎፕ የሚያደረገው የውስጥ ስብዕናውን ነው። እንደ እባብ ብልሁን ማለት የውስጥ ስብዕና ግንባታ ላይ ፕራዮሪቲ ሲጥ ማለት ነው፣ ትኩረት ስጥ ማለት ነው። ከኪስ ግንባታ በላይ ከልብስ ከጫማ ከየትኛውም ነገር በላይ በውስጥ ስብዕና ግንባታ እመን ማለት ነው። ውስጥ ሳይገነባ ብሎኬት ብትገነባ ምንም አላተረፍክም፣ ከስራል እንጂ ውስጥ ሳያድግ ውስጥ ዲቨሎፕ ሳያደርግ በየትኛውም ቁሳዊ ነገር ብታድግ አላደግክም። እንደ እባብ ብልሁን ማለት የውስጥ ስብዕና ግንባታ ቅድሚያ ሰጥ ማለት። የሚገርምህ አንድ ጠብታ የእባብ ምራቅ ሰላሳ ሰዎችን የመግደል አቅም አለው። አንድ ጠብታ የእባብ ምራቅ አንበሳ ወይም ዝሆን የመግደል አቅም አለው። በጣም ለስላሳ በጣም ቀላል ስታዩት የሆነ ዝልግልግ ያለ በጣም ሲምፕል የሆነ ፍጥረት በሚገርም ሁኔታ ማንንም ሳይፈራ አንበሳን፣ ዝሆንን፣ የትኛውንም ፍጥረት ይተናኮላል። የትኛውን ፍጥረት ጋ አብሮ ፋይት ሊያደርግ ይችላል። በጣም ጠላቶች እያሉበት ራሱን የሚያበዛ ፍጥረት ነው። ጠላቶች እያሉበት እባብ ራሱን የሚያበዛበት እየተጠላ የሚበዛበት ለዛውም የሚጠሉት ሰዎች ጓሮ የሚበዛበት ምክንያት በላ ማለት ቀድሞ ፕሮዲዩስ የሚያደርገው መርዙ ስለሆነ ሰው ብዙ ጠላቶች እንኳን ቢኖሩት የውስጥ ስብህና ኢንቨስትመንት ላይ ግንባታ ላይ ፎከስ የሚያደርግ ሰው በተቃውሞ ብዛት አይወድቅም። በጠላቶቹ ብዛት ግራ አይጋባም፣ አይበተንም። ቻሌንጅ ሲገጥምህ እንዳትወርቅ ከፈለግ ቻሌንጅ ሲገጥምህ እንዳትንገዳገድ፣ እንዳትደናበር፣ ግራ እንዳትጋባ ከፈለግ ባገኘኸው ሁሉ ሁሉ አጋጣሚ ፕራዮሪቲ ሰተ ማሳደግ ያለብህ የውስጥ ስብዕናህን ነው፣ ስፕሪትህን ነው፣ ማይንድሴትህን ነው። ውስጥ ያለውን ፐርሶናሊቲህን ነው ዲቨሎፕ ማድረግ ያለብህ። እንደ እባብ ልባም ሁን። እንደ እባብ ልባም ሁን ማለት ምን ማለት መሰለህ? እንደ እባብ ልባም ሁን ማለት ጉድለቱ እንቅፋቱ አይደለም እባብ። ጉድለቱ እንቅፋቱ አይደለም እባብ። ከየትኛውም በጣም የሚገርም ነገር እባብ የማየት አቅሙ በጣም ደካማ ነው። ሁለተኛ እባብ የአይን ሽፋን የለውም። ይሄ አንተ ስትተኛ እንዲህ ብለን የምተኛው፣ እባብ ሲተኛ ይሄ ከሌለው እንዴ ነው የሚተኛው? ሽፋን የለውም። ይሄ አፍጥጦ ነው የሚተኛው ማለት ነው። የማየት አቅሙ ደካማ ነው። የአይን ሽፋን የለውም። በጣም የሚገርምህ እባብ ደንቆሮ ነው፣ ጆሮ የለውም። ከየትኛው ፍጥረት በላይ ግን አካባቢውን ሴንስ የሚያደርግ ፍጥረት እባብ ነው። ቢገርምህ እባብ ጆሮ የለውም፣ ደንቆሮ ነው። የአይን ሽፋን የለውም፣ ፈጣጣ ነው። የማየት አቅሙ ደካማ ነው። እጅ የለውም፣ እግር የለውም። በጣም የሚገርምህ ዛፍ ላይ ይወጣል፣ ውሃ ውስጥ ይዋኛል፣ አየር ላይ ይበራል፣ በየትኛውም ሁኔታ ይኖራል። የሌለው ነገር ለሱ እንቅፋት አደለም ማጣቱን እንደ ጉድ ኦፖርቹኒቲ ነው የሚጠቀመው። ችግሩ አይደለም ለሱ የሌለው ነገር። ይሄ ሁሉ እግር፣ እጅ፣ አይን፣ ጆሮ ሳይኖረው እየጠሉት ይበዛል። ቢኮዝ በላ ማለት ቅድሚያ ዲቨሎፕ የሚያደርገው ምራቁን የሃይል ሴንተሩን ስለሚያጥ ቶሎ ቶሎ ኢንቨስትመንት ይዛጋ። ምንድነው የሌለ እንደ እባብ ልባም ሁን ማለት።

ትልቅ ቦታ ላይ የሚመጣው በእግሩና በእጁ አይደለም፣ የሚወጣው በልቡ ነው፣ ሰው የሚወጣው። የምትይዝበት እጅ፣ የምትረቅጥበት እግር ባይኖር፣ የምትደገፍበት ነገር ባይኖር፣ ስለሌለ ነገር ምክንያት እያለቀስክ የሌለውን ነገር ለመሙላት አይደለም ጥረት የሚያደርገው የሌለውን ነገር ለማምጣት አይደለም የሚያጉረመርመው የሌለውን ነገር ፍለጋ አይደለም ጊዜ ማያባክነው። አንድ ነገር ያውቃል። የሌሉ ነገሮች በጣም ሌሎቹ ፍጥረታቶች ሁሉ እያላቸው እሱ የሌለው ነገር ይበዛል። ጆሮ የለውም፣ የአይን ሽፋን የለውም፣ እግር የለውም፣ እጅ የለውም። ይሄ ሁሉ ሆኖ ሲያበቃ ግን አሳዶ ይውጣ ከአንበሳና ከዘወን ጋር ይገጥማል። አንተ የደከምክበት ቦታ የእግዚአብሔር ኃይል ማኒፌስቶ እንዲያደረግ የእግዚአብሔር ኃይል ፈንክሽን እንዲያደረግ የእግዚአብሔር ኃይል እንዲገለጥ እድል ነው። ይውልህ ሰንካላነት አይደለም። አንተ የሌለ ነገር ይውልህ ጉድለት አይደለም። የእግዚአብሔር የመስሪያ አደባባይ ነው። ስማ ለአንተ ትሰራለህ። ልክ ዘዴ ብር ያጣለጥ እግዚአብሔር ፈንክሽን ማድረግ ይጀምራል። በሌለ ሳይድ ጋድ ነው ፈንክሽን የሚያደርገው በሆነበት ነገር ምክንያት ጳውሎስ በተጎዳበት ነገር ምክንያት የለኝም ባለው ምክንያት እና የለኝም ባለው ምክንያት የእግዚአብሔር ጸጋ፣ የእግዚአብሔር ብቃት፣ የእግዚአብሔር ጉልበት ሊገለጥ ስለሆነ አለ እመካለሁ። በዚያ ታውቃለህ። አንተ የለኝም ባልከው ጎድሎኛል ባልከው በዛ ያ ነገር ለእግዚአብሔር የስራ በር እንደሆነ አየህ። እንደዚህ ነው። እግር የለህም፣ እጅ የለህም፣ አይን የለም፣ ጆሮ የለም፣ የሆነ ነገር የለህም ብሎ ሊያና ያሳድድ የፈለገ ሰይጣን ይስማ። ያ ለእግዚአብሔር የስራ በሩ ነው። ያ ለእግዚአብሔር የሚገለጥበት ኦፖርቹኒቲ ነው። የሆነ ቃል በህይወታችሁ የሚሰራው እናንተ ቃሉን በተገናኛችሁበት ክብር ልክ ነው። ቃሉን በተገናኛችሁበት ክብር ልክ ነው። ቃሉን እንደ ጓደኛ ከተገናኛችሁት እንደ ጓደኛ ነው የሚሰራላችሁ። ቃሉን ግን እንደ እግዚአብሔር ቃል ከተገናኛችሁት እንደ እግዚአብሔር ይሰራላችኋል። እባብ ላመነበት ነገር 100 ነው ራሱ የሚሰጠው። ስለዚህ እንደ እባብ ልባሙን ማለት ላመንክበት ነገር 100 ሳትሰስጥ ራስን ስጥ በራሱ ሙሉነትና ጥንካሬ ያምናል። በራስ እመን፣ ሰልፍ ኮንፊደንስ ይኑርህ። በራስ እመን፣ አንተ ሙሉ እንደሆን። ይሄ ፍጥረት ጆሮ የለውም፣ የአይን ሽፋን የለውም፣ የማየት አቅሙ አነስተኛ ነው፣ እግር የለውም፣ እጅ የለውም፣ ግን ሙሉ እንደሆነ ነው ያምን። በውጊያ ሜዳው ላይ ፋይት አድርጎ እንደሚያሸንፍ መቶ ፐርሰንት እርግጠኛ እባብ። በችግሩ ጸበኛ ምን ማለት ምስል? እባብ በጣም በረሃ፣ በጣም ቀዝቃዛ፣ ምግብ የሌለባቸው ቦታዎች ረዥም ጊዜ ይቆያል። የሚበላ ነገር በሌለበት አድኖ እስከሚያገኝ ድረስ አፈር ይበላል፣ ድንጋይ ይበላል። ታውቃል፣ አፈር እያበላ የረሃብ ዘመኑን ያሳልፋል። ጸባይኛ እነ ሁልጊዜ ሰርጉ እነ ሁልጊዜ ድግሱ ካልተደገሰ ደስ የማይላቸው ሰዎች፣ በቃ ካልሞላ ካልተረፈ ደስ የማይላቸው ሰዎች እንደ እባብ ልባሙን። ማለት ከተገኘ ጥሩ ነው፣ ካልተገኘ ግን ችግሩ አመልህን አበላሽቶት መበጥበጥ የለብህም። ጸባይኛ ሆነ ነበር ሆነ ያለብህም የሚገርመው እኮ ታውቃላችሁ እባብ እየተጠላ ሲበዛ አንበሳ እኮ ቁጥሩ እየመነመነ ነው። ምድር ላይ የአንበሳ ቁጥር የጎሽ የዝሆን ቁጥር እየመነመነ ነው። የሌላ አራዊት ቁጥር እየመነመነ የእባብ እየበዛ ነው። ችግር ሲገጥመው ጸበኛ ነው እባብ። በጣም የሚገርም እየተጠላ የሚበዛበት ምክንያት ምንደታቃለ ኢፌክቲቭ ነው ማለት፣ አባካኝ አይደለም። ምግቡን ሳያባክን ነው ምን ማለት መሰለህ አንድን ነገር አድኖ ሲወጣው ቀንዱንም ጥፍሩንም አጥንቱንም ጸጉሩንም ቆዳውንም ነው የሚወጣው። ኢፌክቲቭሊ ነው የሚበላው፣ መርጦ አይደለም የሚበላ። ለምሳሌ የሆነች አይጥ እየሄደች አይጧን ይይዛትና ጭራዋን አይተወም። የተመረጠ ስጋ ያለበትን ፓርት ብቻ አይደለም የሚበላው፣ እርሷንም ነው የሚበላው። ኢፌክቲቭሊ ነው አጥንቷንም፣ የሚበላው ኢፌክቲቭ ነው። አባካኝ አትሁን። እየጠሉ መብዛት ከፈለክ አታባክን። አባካኝ አ ብዙ ጊዜ ሀብታሞች በድሀዎች ላይ ሲጨክኑ አይተ ታውቃለህ። ቢካዝ ሀብታም የሆኑት ስለማያባክኑ፣ ቢካዝ ደሃ የሆኑት አባካኝ ስለሆኑ። ብዙዎቻችን ሀብታም ያልሆነው አባካኝ ነን። እንዝረከረካለን። ፕሮፐር አይደለም ማኔጅመንታችን። ነገርዮ ኢፌክቲቭሊ አይደለም የምንጠቀመው። እንደ ባብ ልባሙን ማለት ኢፌክቲቭን በደንብ አታባክን፣ ሙጥጥ አድርገን መጠቀም ያለ እኔ አለ። እንደ በጎች በተኩላዎች መካከል ልካቸኋል ይባላል። እንደ ተኩላ አረጋችሁና በበጎች መካከል ልካችሁና በጎቹን እዚህ ጋር እየያዛችሁ ወደ እኔ ታመጣላችሁ አይደለም ያለው። እንደ በግ አለ ሲባል በተኩላ መካከል ሙሉ ጉባኤ ተኩላ የሆነና አንተ ብቻም በግልቶ። ከዛስ በብዙ ተኩላ መካከል ኤግዚስት ማድረግ የሚችል በግ ምን ማለት ነ? ሚሽኑን አኮምፕሊሽ ማድረግ የሚችል በግ በብዙ በላተኛ፣ በብዙ ቀማኛ፣ ዙሪያውን በጠቅላላ ጠላት ከቦት እያለ ሚሽኑን አኮምፕሊሽ ማድረግ የሚችልበት ተልኮን ማሳካት የሚችልበት የሄደው ተልኮ ተቀብሎ የተሰማራው ወደ ወዳጆቹ ሳይሆን ወደ ጠላቶቹ፣ በግራም፣ በቀኝም፣ በፊትም በኋላ ዙሪያው ጠቅላላ ጠላት ብቻ ነው። ግን ልባም ስለሆነ እንዴት ግዚስ ማድረግ እንዳለበት ያውቃል። ያገኛል፣ ሳባክን ይጠቀማል። በጣም የሚገርም በጣም ብዙ የእባብ ፍጥረት ካልነኩት አይነካም። ጳውሎስ ለጢሞቴዎስ ሲጽፍለት እንደዚህ ያለው ለራስህና ለትምህርት ተጠንቀቃል፣ በዚህም የሚሰሙ ራስህንም የሚሰሙንም ታድናለህ። ብዙ ጊዜ እኛ ለራሳችን አንጠነቀቅም። እባብ ግን ለራሱ ይጠነቀ ራሱን ይከላከል። እንደውም የሆነ መጽሐፍ ሳነብ እንደዚህ ይላል፣ እባብ ሳይነኩት አይነካም። ያጠፋኛል ብሎ ካሰበ ግን ያጠፋል፣ ቀድሞ ነው የሚያጠፋ። አንድ ሰው አውቃለሁ፣ እጅም እግርም የሌለው ኒክ ነው። ይዋኛል። አይገርምም? ይዋኛል። እኔ እናንተ ይህን የሚያክል እግር ይዘን ይህን ኩምቢ የሚያክል እጅ ይዘን ውሃ ላይ መዋኘት አቅቶናል፣ እሱ ይዋኛል። በጀርባ ሁሉ እኮ ይዋኛል። አይታችሁታል? በጀርባ ሁሉ ነው የሚ እኛ እኮ የዚህ ጎማ አቅፈን እንደዚህ ጎማ አቅፈን መዋኘት አቅተዋል። አንተ እሱ በጀርባ ይዋኛል። ምንድን ነው የሌላችሁ? ዛሬ ምንድን ነው መንፈስ ቅዱስ እያላቸው ያለው? ምንድን ነው መንፈስ ቅዱስ እያላቸው ያለ? እመኑኝ፣ እግዚአብሔር አምላክ ከፍተውን ያስረግጣችኋል። ራሳችሁ ሙሉ እና ጠንካራ እንደሆናችሁ እመኑ። ጥገኛ ላለመሆን ወስኑ። ሰክርታችሁ ሰክሲድ እንደምታደርጉ እመኑ። ልባም ሁኑ። እግዚአብሔር የሚሰጣችሁን ፕሮቪዥን አታባክኑ። እግዚአብሔር የሚሰጣችሁን የትኛውንም ነገር አታባክኑ። ላመናችሁበት ነገር መቶ ፐርሰንት ስጡ። ራሳችሁ መቶ ፐርሰንት እግዚአብሔር የሚገርምህ የሚሰጠው ለምኞት ሳይሆን ለጥረት ነው የሚሰጠው የሚሰጥህ ለተሰጠህበት ጉዳይ እንጂ ቁጭ ብለ ለፈለክበት ጉዳይ አይደለም። ላመንክበት ነገር መቶ ፐርሰንት ነው ራስን መስጠት ያለብህ። እግዚአብሔር የሚሰጥህ አንተ ራስን ለነገሩ በተሰጠህበት ልክ ነው። አንተ አቅምህን ሪዘርቭ አድርገ ሰጥተሃል። እግዚአብሔር ሙሉ ፖቴንሻሉን አይሰጥህም። ምድር አቅሙን አሰጥህም። ሰዎች ራሳቸው አቅማቸውን አይሰጡም። አንተ ግን ስትሰጥ ፍጥረት በራሱ በእግዚአብሔር ኦርደር ፖቴንሻሉን ይሰጣል። አንዳንድ ሰዎች ወይ ሲራቡ ማይኖሩ፣ ወይ ሲጠግቡ ማይኖሩ ሰዎች በየትኛውም ኮንዲሽን የመኖር አቅም አለው። ይጠግባል፣ ይኖራል፣ ይራበዋል፣ ይኖራል። እንደ እባብ ልባም ሁን ማለት መጽሐፍ ሲናገር እባብ ኤኒ ኮንዲሽን በየትኛውም ሁኔታ ይኖራል። በየትኛውም ይገኛል፣ ይኖራል፣ አይገኝም፣ ይኖራል፣ ይኖራል ደሞዝ አለ ያገለግላል። ደሞዝ የለም ብሎ ፒቲሽን አያሰባስብም። ወረቀት አይደለም ይዞ የሚቆትተው። ደሞዝም ሳይኖር ያገለግላል፣ ደሞዝም ሲኖር ያገለግላል። ይበላል፣ ያገለግላል፣ አይበላም፣ ያገለግላል። እባብ ይገኛል፣ ይበላል፣ አይገኝም፣ አፈር ይበላል። ስራ ስራ። እሺ በል እሺ በል ብትፈልግ አትክልት ትከል፣ ብትፈልግ ኮሚሽን ስራ። ብቻ ሰው አትንቀል፣ ከዘ አትዝረፍ፣ አትዝረቅ፣ ማጅራት አትምታ እንጂ ስራ ያልብህና ስራ ከዛ ደግሞ በሰው ላይ አትክበድ። ጌታ ኢየሱስ እንደ እባብ ልባም ሆኑ ሲል አንደኛ በሰው ላይ አትክበዱ። ሁለተኛ ሰልፍ ኢንቨስትመንት ኢንተርናል ኢንቨስትመንት በስብእናችሁ ላይ ፈርስት ኢንቨስትመንት አርጉ። በውስጥ ስብእናችሁ ግንባታ ፕራዮሪቲ ስጥ። እሱ ነው የሚያቆማችሁ፣ የሚያቆማችሁ የውስጥ ማንነት ግንባታ ነው። ሶስተኛ ጉድለታችሁን የሌላችሁን እንደ እንቅፋት አትቁጠሩ፣ እንደ ችግር አትቁጠሩ። የሌላችሁ ነገር ችግር አይደለም። ኢትስ ኦፖርቹኒቲ እድል ነው፣ እድል ነው። የሌላችሁ ነገር እድል ነው። ባይ ዘ ወይ ጸጉር የላችሁም፣ እድል ነው። ጸጉር ሳስቷል፣ እድል ነው። ጸጉርን ፍሪዝ ከሆነም እድል ነው። እሱም ራሱ ግን የሌለ ነገር እንደ እድል ተጠቀምበት። ከዛስ፣ በመከራ ውስጥ የመኖር ባህሪ ይኑር፣ በችግር ውስጥ የመኖር ባህሪ ይኑር፣ በየትኛውም ኮንዲሽን የመኖር ትግስት ይኖራችሁ። ሶስተኛ ስኑ። አራተኛ ላመናችሁበት ነገር ራሳችሁን መቶ ፐርሰንት ስጡ። ትርፋማ ብትሆኑ ስለዛ ነው። ላመናችሁበት ነገር መቶ ፐርሰንት ራሳችሁን ስጡ። አምስተኛ ኢፌክቲቭ ሁኑ፣ አታባክኑ። የተሰጣችሁ ነገር ብርም ሲታገኙ አወላጆቻችሁ ሲልኩላችሁ አታባክኑ። ሌላ እንደ ባብልህ ሲል ሌላ ያልነገር ከዋቸው አንደበቱን ይጠቀም አፉን ይጠቀማል። አንደበቱን በደንብ ይጠቀም። የሚዋቀውም የትኛውም ነገር የሚያ ነገው እግር የለው እጅ የለው ምን የለው ባፉ፣ እኮ ባፉ። ለዚህ ነው ይህን ተራራ ተነቅለህ ወደ ባህር ሂድ ብትለው የዚህ ቃል የዚህ ህግ ቃል ከአፍ እንደ ባብ ልባም መሆን አፍህን መጠቀም ማለት ነው። አንድ በትህን መጠቀም ማለት ነው።